እንግዲህ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እግዚአብሔር አምላካችን በድጋሚ ስላገናኘ ስሙ ይክበር ይመስገን። በዛሮ በነ መርከ ሚዳ ቆይታችን የተወሰኑ ሙቪዎች አሉ እነሱ አስደምጣችኋለሁ። ምናልባት የሰው ልጅ ሆን ላይ በጣም ተራቅቅ ያለው በጣም ዘመናዊ ሆኛለሁ በሚልበት ዘመን ላይ ምን ያክል ተፈጥሮ ላይ እየዘመተ እንደሆነ እና የእግዚአብሔር የሆነውን ነገር ሙሉ በሙሉ ወደ ሰው ሰራሽ እየቀየረ እንደሆነ እኛም ለዚህ ጉዳይ ምናልባትም የዓለም ማህበረሰብ የሰው ልጅ የፈጠራ ስጦታ ወይም ደግሞ የፈጠራ ብቃት ነው እያለ ብዙዎችን ሲያደንቅ እናያለን። ግን እውነታው እንደዛ ነው ወይ የሚለውን ነገር ስንቶቻችን እንገነዘባለን? ሙቪዎች አሉ እነሱ ላስደምጣችሁና ቆይታችንን ተመልሰን ተገናንተ እናደርጋለን። እጅግ በጣም የሚያስፈራ ዘመን ነው ያለው። ከመጽሐፍ ቅዱሳዊ አካሄድ ውጭ የሆኑ አሰራሮች በጣም የተስፋፉ እየተዛመቱ ነው ይገኛሉ። በዛ አጋጣሚ የራሳችሁን የምንጠብቁ ጭምር ነው። የማስፈራራት ጉዳይ አይደለም። ምናልባት ይህን ጉዳይ በተመለከተ በቀጣይም እንደዚሁም ከዚህ በፊት እያነሳን ተናገርባቸዋል፣ ወደፊት እናነሳቸዋለን። ለማንኛውም እስኪ የሰው ልጆችን እንድታደርገው ኮንትሮል ማድረግ እንደሚፈልጉ የሚናገሩ ቀደም ምታበሉ ተሰሩ ምቦች ናቸው። ይህን መልእክት ላጋራ ለው ወንድሜ አመሰግናለሁኝ። ወደ መልእክቶቹ ንለፍ።

በዋናነት ሰው ልጆችን አእምሮ እንዴት አድርጎ ኮንትሮል ማድረግ ወይም ና ቴክኖሎጂን በመጠቀም ማለት ነው። ሰዎች በራሳቸው አቅምና በራሳቸው ውሳቤ ፈጣሪ በሰጣቸው አስተሳሰብ ብቻ እንዳይንቀሳቀሱ ኮንትሮል የማድረጊያ መንገድ ነው። በእርግጥ ያው እንደዚህ አይነት ጉዳይ ሁሌ እንደምናነሳው የዚህ የራእይ የዮሐንስ ላይ ያለ የመጽሐፍ ቅዱስ ቃል የመጨረሻው ዘመን ተብሎ የተነገረለት አውሬው ከመገለጡ በፊት የሐሰተኛ መሲህ መንገድ የሚጠርጉ አካላት የሚሰሯቸው ስራዎች ናቸው። በእርግጥ በሌላም በኩል ደግሞ ይህ ጉዳይ ያው ቴክኖሎጂ የተባለ ነው ስም የሚሰጠው። እንግዲህ መጀመሪያ ላይ በተለይ የሰማችሁት ሀያ ሀያ ላይ ኖ ሀራሪ ይባላል እና ሀክንግ አኒማልስ በሚል የተናገረውን ሰምታችሁታል። እና የሰው ልጆችን ብሬን ሀክ ማድረግ ወይም ደግሞ መስረቅ ነው እንግዲ ከተሰረቀ በኋላ ልክ በዚህ በእንትን ዓለም በኮምፒውተር በኢንተርኔቱ ዓለም ሳይበር አታክ እንደሚባለው ሁሉ ማለት ነው። እና የሰው ልጆችን ብሬን አታክ በማድረግ በመስረቅ እነሱ በሚፈልገት መልኩ ለምሳሌ አንድ ሀከር የሆነን ሲስተም ሀክ ካደረገ በኋላ የዛን ሀክ የተደረገበትን ድርጅት ወይም ተቋም መረጃዎች ሁሉ ይዘርፋል ማለት ነው። ከዘረፈ በኋላ ያ ያን ሲስተም የኮምፒውተር ሲስተም ኢንተርኔት ሲስተም እንዳይሰራ ማድረግ ነው። አያማው የሚያደርገው ማለት ነው። ከጥቅም ውጭ ያደርገዋል ማለት ነው። ምን ማለት ነው? መረጃን መዝረፍ ነው። የሰው ልጆችን መረጃ የሰው ልጆችን ብሬን አምሮ በመዝረፍ እነሱ የሚፈልጉትን ነገር መጫን ነው። ከዛ በኋላ እና ከተጫነ በኋላ ዋናው ነገር ምንድነው? የእግዚአብሔር የሆነውን ነገር ነው የሚዘረፈው። ተፈጥሮ የሆነው ነገር መዝረፍ፣ ሰው ሰራሽ የሆኑ ነገር ዲፕሎይ ማድረግ ነው። ከዚም በኋላ እነሱ ዲፕሎይ የሚያደርጉ ሲስተም ንሴንስ በነሱ ቁጥጥር እጅን ያለ ነው ማለት ነው። ኮንትሮሊንግ ሲስተም ነው አንዱ እና እና ኖህ ሐራሪ በነገራችን ላይ እግዚአብሔር የለም ብሎ የሚያምን ሰው ነው እና በተደጋጋሚም ሞት የለም ብሎ የሚናገር ሰው ነው ምናልባት መጽሐፉን አንባችሁ ከሆነ የዚህን ሰውዬ አይሁዳይ ነው በጣም ደብሊስ ነው ስልጣናዊ አሰራሮችን በደንብ የሚያበረታታ አይነት ግለሰብ ነው ግን እሱ በሱ አነጋገር ሳይንቲስት ነ ብሎ ነው ሊናገር የሚችለው ግን እንደዛ አደለም ሞት የለም ነው አንድ ሰው ለምሳሌ ይላል እንደው መጽሐፉ ላይ ሲጠቅስ ማለት ነው አንድ ሰው ለምሳሌ ሆስፒታል የሚሄድበት ሰዓት ለዶክተሩ ሄደው የሚነግረው ኤች አይ ቪ አለብኝ፣ ካንሰር አለብኝ፣ ወብ አለብኝ ብሎ እንጂ ሞት አለብኝ ብሎ አይናገርም ይላል። እና ሰው የሚሄደው ሕክምና ሞትን ሊታከም ሳይሆን በሽታ ሊታከም ነው ነው የሚለው። ስለዚህ ሞት የለም ነው የሚለው፣ ግን ሞትን የሚያመጡ ነገሮች አሉ ብሎ ይናገራል። እነሱም ነኝ አሁን ጥቅስ ዲዚዞች ናቸው፣ በሽታዎች ማለት ነው። ስለዚህ ምንድን ነው በእነሱ ሀሳብ የሰው ልጆች ውስጥ ያሉ ኦርጋኖች፣ ሴሎች ሊሆኑ ይችላሉ፣ የተለያዩ የሰውነት ክፍሎቻችን ያረጃሉ። በሚያረጁበት ሰዓት ዴል ያደርጋሉ ይሞታሉ። ስለዚህ እነሱን ሪፕሌስ ማድረግ ከቻልን እነሱን ሪፕሌስ ማድረግ ከቻልን ሰው ሰራሽ በሆኑ መልኩ መሰካት ከቻልን የሰው ልጅ ህይወት ኢንተርኔቲ ወይም ደግሞ ዘላለማዊ ነው ብሎ ይናገራል። አንዚ ዘላለማዊ አይደለም እያልኩኝ አይደለም፣ ግን ዘላለማዊነት አሁን አይደለም ሊታወጅ የሰው ልጅ እነት ነው አይሞትም፣ ህያዊት ልባዊትና ዘላለማዊት የሆነች ነፍስ ነው ያለው። ግን እነሱ የሚያስቡት ዘላለማዊነትን እዚሁ ምድር ላይ ያለውን የነፍስን ከስጋ የመለየት ሞት ነው እነሱ የሚያወሩት እንጂ ሞት ብለን የምንተረጉሙ እኛ ሃይማኖት አያስተምሮ ሞት ማለት የነፍስ ከእግዚአብሔር መለየት የሚለውን አይደለም። እነሱ የሰው ልጅ በኃጢአት ህይወት ሲኖር ሞተ ይባላል በሃይማኖት ያስተምሮ በኦርቶዶክስ አስተምሮ። ስለዚህ ጂን ኤዲት ማድረግ ናኖ ቴክኖሎጂን በመጠቀም የሰው ልጆችን አእምሮ መቆጣጠር የሰው ልጆችን ህዋሳት እንደገና ኤዲት ማድረግ እንደ አይነት ነገሮች በዋናነት ወደፊት የሚሰራባቸው ጉዳዮች እንደሆኑ እና መጨረሻ ላይ ከሰማችሁት አንዱ ስምንት ቢሊዮን ብሬኖች አሉና እና እነዚህም ሁሉ ኮንትሮል ማድረግ የሚል ነው። አልሞስት አሁን እያደረጉት ነው። ይሄ ማስኪለር የሚባለው ማስ በመንጋ አለምን መምራት። ይህም በተመለከተም ከዚ ቤት እንደጠቀስኩት የሮ አስራ ሶስቱ የሚስጥር ማህበራት ማህበር ከሚባሉት መካከል አንዱ በእንግሊዝ የሚገኘው በተለይ ስሙን ካልዘነጋሁት ሮክ ሮክፌለር የሚባለው ማለት ነው። ዓለምን መቆጣጠር በሚቻልበት መንገድ ወይም ደግሞ ዓለምን ለመቆጣጠር ምን ማድረግ እንዳለባቸው እና አንዱ የዓለም መንግስት ዓለም ላይ እንዲሰፍን የሰው ልጆችን በማስ ኮንትሮል ማድረግ ሞኖፖል በሞኖፖል መያዝ ትልቁ ዓላማቸው እንደሆነ በዛን ሰዓት በሁለተኛ ደረጃ ትምህርት ቤት በእንግሊዝ ውስጥ ሲያስተምር የተናገረው ነገር አለና መምህር ፋንታሁን ዋቄ ወደ አማርኛ የመለሰው አንድ መጽሐፍ አለ። እዛ ላይ ነው ያለው ይሄ ሐሳብና ስለዚህ ምን ያክል የሰው ልጆችን ኮንትሮል ለማድረግ እንደሚሰራ ነው። በተጨማሪም በተጨማሪም ይህ ከጂኤም ጋር በተመለከተ እነዚሁ ሁሌ እናነሳው ሐሳብ ነው። በሽታን ክርኤት ማድረግ የሰው ልጆችን በማስ ሞኖፖል ማድረግ ብቻ ሳይሆን ከዛም ዲፖፕሬት ማድረግም አላማቸው መሆኑን መገንዘብ አለብን።

የተለያዩ ነገሮችን ይሄ ጂኤምኦ የሚባለው ነገር ብዙዎች የሚያጨበጭቡለት ጉዳይ ነው። እኔ በግሌ የሰው ልጆችን ፈጠራ ልታደንቁ ትችላላችሁ፣ ግን ፈጠራው ሃይማኖታዊ ወይም ደግሞ እግዚአብሔራዊ የሆነ ተፈጥሮ የጠበቀ ነው ወይ ሲባል አይደለም፣ በዛ ተቃራኒ ነው እና እስካ ምግ የተደረገነ ያለው የምንለው በምክንያት ነው እና እንደምናስታውሰው እግዚአብሔር አምላክ አዳምን ፈጥሮ በገነት ካኖረ በኋላ ገነትን እንዲጠብቃት እንዲንከባከብ ነው የተነገረው እንጂ ሙሉ በሙሉ ገነት ውስጥ ያሉ ነገሮችን እንዲቀይር የታዘዘው ነገር የለም። አሁን ምድራችን ላይ ይደረጋ ያለው ነገር ይሄ ነው። የሚበላውን ነገር የሚጠጣውን ነገር እግዚአብሔር የፈጠረውን ነገር ሁሉ እስካም በማድረግ መቀየር የተያያዙት ጉዳይ ስለሆነ ማለት ነው። ስለዚህ መጨረሻ ላይ ሲናገር እንደሰማችሁ በተለይ በአሜሪካን ሀገር እንግዲህ በ1979 ዓ ምት ነው እንግዲህ የአልዛይመር በሽታ የጀመረው የሚል ሀሳብ ነው እና ከአርባ ዓመት በፊት አልነበረም ነው ይሄ ደግሞ ከምን የመጣ ነው ከተባለ መጀመሪያ አርቲፊሻል የሆኑ ነገሮች ሰው ሰራሽ የሆኑ ነገሮች ወይም ደግሞ ተፈጥሯ የሆኑ ነገሮችን መቀየር ነው። ከተቀየሩ በኋላ የሰው ልጅ ይመገባቸዋል። ከተመገባቸው በኋላ ለተለያየ በሽታ ወይም ዲዚዝ ይዳርጋል። ለዛ ነው ዶክተርነት ወይም ደግሞ ሜዲሲን እስካም መደረጉን የሚያሳዩ መረጃዎች በዚህ መልኩ ያየ ነው እና በተሻለ መጠን ምንድ ነው ማስተላለፍ ፈልገው ሃይማኖትን ተውት፣ እርሱት ሃይማኖታዊ ጉዳይ ብላችሁ እንደ ለነፍስ የሚለውን ነገር እርሱትና ምድር ላይ በምንኖርበት ሰዓት ቢያንስ በእነዚህ አይነት በሽታዎች እንዳንሰቃይ ጥንቃቄ ማድረግ ከፈጣሪ ጋር ማለት ነው እና ምን ማለት ነው የነበሩት የምንጠጣው ነገር ጥንቃቄ ማድረግ ነው። በሌላ አነጋገር አክቹዋሊ አሁን ያልተበከለ ነገር አለ ብሎ ማለት አይቻልም። በፍጹም ያልተበከለ ነገር የለም። ነገሮች ሁሉ ሰው ሁሉ አሁን ሁሉ ነገር ከሱፐር ማርኬት ነው እየገዛ ያለ የታሸጉ ነገሮች ማለት ነው። የሀገራችን መሬት ሳይቀር ተበክለዋል። ማዳበሪያ በሚል ስም ማለት ነው። በማዳበሪያ አመካኝነት ጤፉም ማሽለውም በቆሎም ሁሉም የተበከለ ነገር ነው። ተፈጥሮ ምን ያክል ሀክ እንደተደረገ ማለት ነው። ስልጣኔ፣ እድገት፣ ቴክኖሎጂ የሚል ስም ነው ከላይ የሚሰጠው፣ ግን እንደዛ ነው እውነታው። አዎ ሰው ልጅ መፍጠር ይችላሉ። አዎ ነፍስን የሚያክል ነገር ይዞ ሰው መፍጠር አይችልም ማለት አይደለም። ግን አፈጣጠሩ የእግዚአብሔር ላይ ዘመቻ በሚመስል መልኩ እና በእግዚአብሔር ተፈጥሯዊ ማንነት ላይ እግዚአብሔር ፈጠራቸው ነገሮች ላይ ኮምፕለት መቀየር ነው ምንድነው ችግሩ እግዚአብሔር የሰራው ጤፍ ትክክል አይደለም ብሎ ኢዲት ማድረግ እንዴት እግዚአብሔር ስራ ኢዲት ያደርጋል ሰው ልጅ በቆሎንም እንደዙ ጄሞ ማለት ማለት ነው ጄኔቲካሊ ሞዲፋይድ ኦርጋኒዝም እንዴት እግዚአብሔር የሰራው ነገር ኢዲት ይደረጋል ለአዳም እኮ ተንከባከብ ነው እንጂ አስተካከል አልተባለም ቀይር አልተባለም ገነትን ተንከባከባት ኮትኩት በቃ ተንከባከብ ማለት ያለውን ነገር ውሃ ማጠጣት መኮትኮት መጠበቅ የተለያዩ ነገሮችን ሰው ሰራሽ ሆን ሳይሆን ተፈጥሯዊ ነገር ጠብቆ እድገት እንዲኖረው ይበለጥ እንዲያምር እንዲያብብ ማድረግ ነው እንጂ በቆሎን መቀየር ጤፍን መቀየር፣ አሁን አልፎ ተርፎ ሰውን መቀየር ነው። መጀመሪያ ላይ ያሰማኋችሁ የሰው ልጆችን ብሬን ኤሌትሪካል ሰርኪዩት በመግጠም ሞዲፋይ በማድረግ ሀክ ማድረግ ነው። ይሄ ትልቅ የሆነ ተፈጥሮ ላይ ዘመቻ ማለት ነው። ጥቅል ውን ቴክኖሎጂ ነው የሚባለው። ዓለም በዚህ ጉዳይ አብሮ ያጨበጭባል፣ ግን ፍጻሜው ምንድን ነው? እውነታውን ከተመለከታችሁት ዳቢሎስ እግዚአብሔር የሆኑ ነገሮችን ሁሉ ከምድር ላይ ማጥፋት በደንብ አድርጎ የሰራበት ያለ ጉዳይ ሆኖ እናየዋለን። በተሻለ መጠ ጥንቃቄ አድርጉ። እንደምታዩት የኮሌስትሮል በሽታ፣ አልዛይመር፣ ካንሰሩ፣ ችይቪ ከቅርብ ጊዜ የመጡ ናቸው። አዲስ ዓለም ስርዓት ከተመሰረተበት ሰዓት ወዲህ ያሉ በሽታ ናቸው እንዳለ እንግዲህ ከ17ኛው መቶ ክፍለ ዘመን ጀምሮ ወደዚህ በ17ኛው፣ 18ኛው፣ 19ኛው፣ 20ኛው ሴንቸር ላይ ናቸው እንዳለ፣ ምድር ላይ ያሉ የሰው ልጆች በሽታ ከየት መጡ? ከዛ በፊት ለምን አልነበሩም? ከመጀመሪያው እና አይነት ነገሮች ተፈጥሮ ላይ ከሆኑ ከመጀመሪያው ዓለም ሲፈጠር ጀምሮ የነበሩ በሽታ ከሆኑ ለምን ግድሮ አልነበሩም ነው አይደለም? ዘ ኒው ወርልድ ኦርደር መጀመሪያ ጊዜ ስታብሊሽ ከተደረገባቸ ጀምሮ የመጡ ናቸው። ይሄ ማለት አንዱ ኮንትሮሊንግ ሲስተም ዓለምን ከበርን ማድረጊያ መንገድ የሚጠቀሙበት ስለሆነ ማለት ነው። ሳይንስን እንደ ሳይንስነቱ የምንቀበለው እና የምንወስድ የሆነ ግን አለ። ግን አብዛኛው ሀጃክ የተደረገ ሀክ የተደረገ አሁን ላይ ምድራችን ልትወጣ የማትችልበት ቀውስ ላይ ገብታለች። በማንኛውም ዘርፍ በጤናው ዘርፍ ሊሆን ይችላል። በትምህርቱ ዘርፍ ሊሆን ይችላል። በሃይማኖት ዘርፍ ሊሆን ይችላል። በሰላም ዕጦት ዘርፍ በማንኛውም ዘርፍ አሁን ዓለም ያለው ተፈላስፍ ያለው እግዚአብሔር የፈጠረው ነገር ቀይር ያለሁ እየቀየርኩ ነው ሞዲፋይ እያደረግኩ ነው እያ ባለችበት ሰዓት አሁን ያለችበትን ቀውስ ተመልከቱ። እንደሰማችሁት ስምንት ቢሊየን ብሬኖችን እንዴት አድርገው ኮንትሮል ማድረግ እንደሚችሉ እና ምን ያክል ስራ እንደሚጠበቅባቸውን ጭምር ነው ሲናገሩ የሰማችሁትና እንደ አይነት ነው። አለም እግዚአብሔር የለም በሚሉ ሰዎች ነው እየተመራች ያለችው። ብዙ አጋጣሚ መናገሩ ፈልገው እግዚአብሔርን በማያውቁ ሰዎች ላፋቸው ሚዲያ ላይ ሲወጡ እግዚአብሔር አለ እግዚአብሔር እያሉ ሊጠሩ ይችላሉ። ሁኔታው ግን መሬት ላይ ተግባራቸውና ራሳቸው ላይ የሚናገሩት እነዚያ አይደለም። አዲስ ዓለም ስርዓት መሪዎች እንደዚያ ናቸው። በተግባር ፕራክቲካሊ፣ መሬት ላይ የእግዚአብሔር ጥላቶች ሆነው ነው የምናያቸው እና ለምን ከፍሬያቸው ታውቋቸዋላችሁ ነው የተባለ። ፍሬያቸው ደግሞ እንደምታዩት ነው። ተፈጥሮ መቀየር፣ የህዝብ ቁጥር መቀነስ